በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ስብሐት ለእግዚአብሔር ለዛ ብፅሕነት እስከዛ አዲስ ሰዓት ይህንን ሰዓት ባርኮ ቀድሶ የሰጠን የአባቶቻችን አምላክ እኛም አምላክ አያሉ ልዑል እግዚአብሔር ስሙ የከበርና የተመሰገነ ይሁን። እናንተም እንደሚገባችሁ ባያሉ በልዑል እግዚአብሔር በፍጹም ሰላም ሰላም ላችኋለሁ። እንደምን ሰነበታችሁ? እንደምን አላችሁ? ቸርነቱ የባሕርይ የሆነ አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። ይሄ ወደ እናንተ የሚደርሰው የምስጢረ ንስሐ ተከታታይ ትምህርታችን ነው። ባለፈው ምስጢረ ንስሐ ማለት ምስጢር ለምን ተባለ፣ ንስሐ ማለት ምን ማለት ነው የሚለውን ትርጉሞችን አይተን ተመልክተን ነበረ። ምስጢረ ንስሐ ማለት ምን ማለት እንደሆነ ለምን ምስጢር ለምን ንስሐ እንደተባለ እያንዳንዱን ትርጉሙን ተንተን እንዳድርገን ለማየት ሞክረናል። ከዛ የቀጠለ ትምህርታችን ነው። ዛሬ ደግሞ እንግዲህ ንስሐ በመጽሐፍ ቅዱስ ወይም በብሉይ ኪዳን ምን እንደሚመስል ደግሞ እናያለን፣ እንመለከታለን። እንግዲህ ንስሐ አስፈላጊ ነገር ከሆነ እግዚአብሔር በነቢያቱ እግዚአብሔር በአገልጋዮቹ አማካኝነት ስለ ንስሐ እንዴት እንደነገረን እንዴት እንዳስተማረን ሰዎች ንስሐ መግባት እንዳለባቸው በብሉይ ኪዳን በነቢያቱ ላይ አንደበት እንዴት እግዚአብሔር እንደተናገረ የምናይ የምንመለከት ነው የሚሆነው። ከዛ በፊት ግን ንስሐ ራሱ ከማን ለማን ተሰጠ የሚለውን ነገር መመልከት በጣም ወሳኝና አስፈላጊ ነገር ነው። ንስሐ የተሰጠው ለሰው ልጆች ነው። ንስሐን ደግሞ ያስፈልጋል ብሎ እየሰጠን ራሱ ባለቤቱ እግዚአብሔር ነው። ንስሐን የሰራልን እግዚአብሔር ነው። የተሰራው ለሰው ልጆች ነው ማለት ነው። ስለዚህ ንስሐ የሰራልን እግዚአብሔር፣ ንስሐ ደግሞ የተሰራው ለሰው ልጆች ነው። ለምንድን ነው ለሰው ልጆች ንስሐ የተሰራው ካለን፣ የሰው ልጅ ንስሐ የተሰጠበት ምክንያቶች በጣም አስፈላጊና ወሳኝ ነገሮች ያሉበት ስለሆነ ነው። ምክንያቱም አስቀድሞ ከፍጥረታት ሁሉ አልቆ ከፍ አድርጎ እግዚአብሔር የፈጠረው ሰውን ነበረ። ሰውን ከፍ አድርጎ ፈጥሮታል፣ አልቆ ፈጥሮታል፣ ያውን ባህርያው በምሳሉ ፈጥሮታል። በምድር ያለውንም ደግሞ ግዛ ነዳ ብሎታል። በገነት ማክብሮ አስቀምጦታል። የሰው ልጅ ግን የእግዚአብሔርን ህግና ትእዛዝ ጠብቆ የኖረው ሰባት ዓመት ብቻ ነበረ። ከዛ በኋላ ጸበለ ስን በልቶ በዳብሮስ ታሎ ከፈጣሪው ተጣልቶ በሞተ ስጋ ሞተ ነፍስ በመርዘተ መቃብር ተጋነ መሳት ተፈርዶበት ስለነበረ ከሞተ ስጋ ከሞተ ነፍስ የሚድንበት የዘላለም ህይወት የምናገኝበት ከኃጢአታችን ከበደላችን የምንነጻበት ከእርሱ ጋር የምንታረቅበት ከቆሸሽንበት ህይወት የምንወጣበት እና ወደ እግዚአብሔር የምንቀርብበት ልጅነታችን የምናድስበት ምን ሰጠን ማለት ነው? ንስሐን ሰጠን ማለት ነው። ስለዚህ ንስሐ የተሰጠው የቆሸሸው የሰው ልጅ በኃጢአት በበደል በርኩሰት የቆሸሸው የሰው ልጅ የሚነፃበትና ከእግዚአብሔር የራቀ የሰው ልጅ ወደ እግዚአብሔር የሚቀርብበት የኃጢአት ባሪያ የሆነ ሰው ልጅ ከባርነት ነጻ የሚወጣበትና የእግዚአብሔር ልጅ የሚሆንበትን ንስሐን ሰጥቷል ማለት ነው። እርግጥ ነው ልጅነት አስቀድሞ እግዚአብሔር ሰውን የእግዚአብሔር ልጅ ይለዋል። ወንጌላዊ ሉቃስ በወንጌሉ የተቀማ ነውን። ልጅነት ያስመለሰልን ክብር ይግባውና ለስም አጠራሩ ክብር አምልኮ መስጋና ወዳሴ ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሥጋውን ቆስሎ ደሙ ፈሶ ማለት ነው። ስለዚህ ኃጢአትን የሚያሰረይበት ነው። ንስሐ ኃጢአት የሚሰረይበት ነው ማለት ነው። እና ይህንን ሰጥቶናል እግዚአብሔር የተመሰገነ ይሁን። እና ይህንን በተመለከተም እንግዲህ በብሉይ ኪዳን ስለ ንስሐ ነቢያት ምን ብለው አስተምረዋል የሚለውን ነገር ጥቂት ጥቁሶችን እያነሳን መመልከት ይገባናል። ትንቢተ ሕዝቅኤል ምዕራፍ አራት ቁጥር ስድስት ላይ ጌታ እግዚአብሔር እንዲህ ይላል ንስሐ ግቡ ከጣዖቶቻቸውም ሁሉ ተመለሱ ከርኩሶታችሁም ሁሉ ተመለሱ ይላል ትንቢተ ሕዝቅኤል ምዕራፍ 14 ቁጥር ስድስት ላይ ምንድነው አድርጉ ያለው ጌታ እግዚአብሔር ምንድነው ያለው በነቢያት ላይ አድሮ ንስሐ ግቡ ከጣዖቶቻቸውም ሁሉ ተመለሱ ከርኩሶታችሁም ሁሉ ተመለሱ ይላል እንግዲህ በዛ ሰዓት ነቢዩ እስቄል የሚናገረው ምንድነው እግዚአብሔርን ያሳዘኑ ሰዎች ነበሩ። እግዚአብሔርን ያስከፉ ሰዎች ነበሩ። እግዚአብሔርን የበደሉ ሰዎች ነበሩ። ጣዖት ያመለኩ ከአምላክ ከእግዚአብሔር በቀር ሌላ አምላክ አይኖር የሚለውን ሕግ ያፈረሱ ትእዛዙን የጣሱ በርኩሰት ውስጥ የሚኖሩ ጣዖት ማምለክ ርኩሰት ነው። በጣዖት መመላለስ ርኩሰት ነው። ለጣዖት መስገድ ርኩሰት ነው። ለጣዖት መንበርከክ ርኩሰት ነው። ለጣዖት መሰዋት ርኩሰት ነው። ስለዚህ ከዚህ ርኩሰታችሁ ተመለሱ እያለ እግዚአብሔር በነቢያቱ ላይ አድሮ ሲያስተምር እንመለከታለን ሲመለሱ ደግሞ እንዴት ነው የሚመለሱት ካልም በንስሐ ነው የሚመለሱት በንስሐ በጸጸት ንስሐ ማለት ማዘን መልቀስ ማልማት መቆጨት መጸጸት ብለም እንደዚህ ብለን የለ ስለዚህ በጸጸቱ ነው ከአምላክ በቀር ሌላ አምላክ የለም ከእግዚአብሔር በቀር ሌላ ፈጣሪ ሌላ ጌታ ሊመለክ የሚገባው የለም መመለክ የሚገባው የአምላኮች ሁሉ አምላክ ጌታ እግዚአብሔር ነው ብለው በንስሐ መመለስ መቻል ነበረባቸውና እንዲመለሱ እግዚአብሔር በቃሉ ሲያስተምራቸው በንስሐ ተመለሱ እያለ ከጣወታቸው ከርኩሰታቸው ከውድቀታቸው እንዲመለሱ እንዲነሱ ያስተምራል ማለት ነው። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 8 ላይም እንዲህ የሚል ቃል እናገኛለን። ይህን አስቡና አልቅሱ ተላላፊዎች ወይ ልባችሁን መልሱ ይላል። ምናቸውን አስበው ነው እንዲያለቅሱ እየነገረን ያለው ነብዩ ካለን ኃጢአታቸውን እያሰቡ በደላቸውን እያሰቡ ጥፋታቸውን እያሰቡ ውድቀታቸውን እያሰቡ ርኩሰታቸውን እያሰቡ ከእግዚአብሔር መራቃቸውን እያሰቡ ከአምላክ መራቃቸውን እያሰቡ የኃጢአት ባሪያ በመሆናቸውን እያሰቡ ማልቀስ እንደሚገባቸው። ምክንያቱም ሰው ከእግዚአብሔር ተለይቶ ይኖር ዘንድ የሚቻል አይደለም። ባሕርያችን በራሱ ከእግዚአብሔር ጋር እንድንኖር የሚያስገድደን ነው። ምክንያቱም እሱ ራሱ የፈጠረን ባሕርያው በአምሳሉ ስለሆነ። ሰው ያለ ምግብ የተወሰነ ቀን ሊቆይ ይችላል። ሰው ያለ መጠጥ የተወሰነ ቀን ሊቆይ ይችላል። ሰው ያለ እግዚአብሔር ግን ሰከንድ እንኳን መቆየት አይችልም። ቢቆይ እንኳን ህይወቱ የባዘነ ነው የሚሆነው። ስለዚህ ከእግዚአብሔር እርቀን ከእግዚአብሔር ተለይተን መኖር ስለማንችል ከእግዚአብሔር እንድንርቅ የሚያደርገን ደግሞ ኃጢአትና በደር ስለሆነ ይህንን ከእግዚአብሔር ያራቃቸውን ከእግዚአብሔር የለያቸውን ኃጢአታችሁን አስቡና አልቀሱ፣ ተላላፊዎቹ ልባችሁን መልሱ ነው የሚለው። አሁን ትልቁ ንስሐ ማለት ልብን መመለስ ነው። ልብ ሳይመለስ እግር ቢመለስ ትርጉም የለውም። ልባችን ከሳይመለስ እግራችን ቢመለስም ተመልሶ መሄድ ይሄዳል። ምክንያቱም ልብን እግርን የሚያዘው ልብ ስለሆነ ማለት ነው። እና ባለፈውም ስንማር ንስሐ ማለት በፍጹም ልብ ወደ እግዚአብሔር መመለስ ነው ብለናል። እና በፍጹም ልባቸው ወደ እግዚአብሔር መመለስ እንዳለባቸው ለበየ እግዚአብሔር ኢሳይያስ ይነግረናል ማለት ነው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30ም ላይ እንዲህ የሚል ቃል አለ። የእስራኤል ቤት ሆይ ተመለሱ፣ ኃጢአትም እንቅፋት እንዳይሆንባቸው ከኃጢአታችሁ ሁሉ ተመለሱ ይላል። እንዲያዚ ጋር ሁለት ነገሮች እናያለን። የእስራኤል ቤት ወይ ምን በሩ ተመለሱ ይላል። ኃጢአት እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ። እውነት ነው፣ የእግዚአብሔር ልጆች፣ ኃጢአት እንቅፋት ሆኖብናል። ኃጢአት እንቅፋት ሆኖብናል። ወደ እግዚአብሔር ቤት እንዳንመጣ ኃጢአት እንቅፋት ሆኖብናል። ወደ እግዚአብሔር እንዳንመለስ ኃጢአት እንቅፋት ሆኖብናል። ወደ አምላካችን እንዳንመለስ ኃጢአት እንቅፋት ሆኖብናል። ንስሐ እንዳንገባ ኃጢአት እንቅፋት ሆኖብናል ሥጋውን ደግሞ እንዳንቀበል ኃጢአት እንቅፋት ሆኖብናል። የዘላለም ሕይወት እንዳናገኝ ኃጢአት እንቅፋት ሆኖብናል። ከቅዱሳኑ ጋር እንዳንቆም ኃጢአት እንቅፋት ሆኖብናል። ለምስጋና፣ ለወዳሴ እንዳንቆም ኃጢአት እንቅፋት ሆኖብናል። በጾም በጸሎት እንዳንተጋ እንዳንበረታ ኃጢአት እንቅፋት ሆኖብናል። ሰይጣን አባብሎ ኃጢአት ያሰራልና መጨረሻ ላይ ደግሞ ይከሰናል። አንተ አሁን ብትጸልይ እግዚአብሔር ይሰማሃልን? አሁን አንተ ከነ ሀጢአት ከነ በደል ብጾም ብጸል እግዚአብሔር ሲቀበለዋልን እያለ ተስፋ ለማስቆረጥ ወደ ኋላ ይመልሰናል። ስለዚህ በዚህ ኃጢአት ተነቃቅፈው የወደቁ ሰዎች ብዙ ናቸው። የኃጢአት እንቅፋት ያሰነካከላቸው ሰዎች በጣም ብዙ ናቸው። በኃጢአት እንቅፋት ተሰነካክለው የወደቁ ሰዎች በጣም በርካቶች ናቸው። ከፍቅሩ የተለዩ፣ ከቅዳሴው የተለዩ፣ ከውዳሴው የተለዩ፣ ከምስጋና የተለዩ፣ ከትምህርተ ወንጌል የተለዩ፣ ከመንፈሳዊ ማዕድ የተለዩ ብዙ ናቸው እንቅፋት የሆነባቸው። ወገኖቼ እግዚአብሔር አምላካችን እንቅፋቱን ከመንገዳችን ላይ ያርቅልን ያንሳልን። በዚህ እንቅፋት ያልተሰነካከለስ ማን ነው? በዚህ እንቅፋት ያልወደቀስ ማን ነው? በዚህ እንቅፋት ተሰነካክሎ ወደኋላ ያልተመለሰ ማን ነው? ብዙዎቻችን ተሰነካክለናል። ከተሰነካከልንበትና ከወደቅንበት እግዚአብሔር እንዲያነሳን ቅዱስ ፈቃዱ ይሆንልን። ስለዚህ ኃጢአት እንቅፋት እንዳይሆንባቸው ተመለሱ ነው የሚለን ነብይ። እግዚአብሔር አምላካችን የኃጢአት እንቅፋቱን ከፊታችን ላይ አርቆ ወደሱ እንድንመለስ በቸርነቱ ይርዳል እና ወደ እሱ መመለስ እንዳለብን የእስራኤል ቤት ሆይ ተመለሱ ይለናል እስራኤል ዘስጋ ነው ለክስ የሚመለክተው ነገር ግን እስራኤል ዘነፍስ የተባለ እኛ ደግሞ በምስጢር እኛ ክርስቲያኑ እስራኤል ዘነፍስ እንባላለን እኛ መመለስ መቻል አለብን ወደ እግዚአብሔር መመለስ ወደ አምላካችን ወደ ፈጠራችን መመለስ ከዚህ ከእንቅፋትና ከመሰናክል መውጣት እንደሚገባ እንደገና ለእግዚአብሔር ቃል ሌላው ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 ላይ ያለው ቃል ነው ምንድነው የሚለው ኃጢአተኛው ከመንገዱ ተመልሶ በህይወቱ ይኖር ዘንድ እንጂ ሞት ዘንድ አልፈቅድም ይላል የስራውት ጌታ እግዚአብሔር ነው የሚል ወገኖች ኃጢአተኛው ከመንገዱ እንዲመለስ የሚፈልግ ማልመቻ ነው እግዚአብሔር ነው። ሰው ከኃጢአተኛ ከሆንን በደለኛ ከሆንን ጥፋተኛ ከሆንን ክፉ ከሆንን ከነ ክፋታችን ከነ በደላችን እንድንሞት ነው የሚፈልገው። የክፉ ሰው እድሜው ረጅም ነው እንደሚባለው ይህ ሰው እድሜው ረዝመ ምናለን፣ እንዲያው እግዚአብሔር ወስዶ በገላገለ እንላለን። ሞታቸው የተመኘንላቸው ሰዎች በአለም በጣም በርካቶች ናቸው። የሀገር መሪዎችን ሞታቸው ተመኝተናል። ባለስልጣናት ሞታቸው ተመኝተናል። ለጎረቤቶቻችን ሞታቸውን ተመኝተናል። ለጓደኞቻችን ሞታቸውን ተመኝተናል። በብዙ መንገድ በገላገለን ብለናል። ወገኖች ከነ ኃጢአታቸው ግን እንዳይሞቱ የሚፈልግ አምላክ አለ። እሱ ደግሞ እግዚአብሔር ነው። ምስጋና ለስሙ ይሁን። ከነበደላቸው እንደ በቆሎ በኃጢአት ተሸፍነው ወደ መቃብር እንዲወርዱ አይፈልግም እግዚአብሔር። ለምን ካልን ኃጢአተኛው ከመንገዱ እንዲመለስ የሚፈልግ አምላክ ስለሆነ፣ ከኃጢአት መንገድ፣ ከበደል መንገድ፣ ከርኩሰት መንገድ፣ ከጣዖት መንገድ፣ ከዝሙት መንገድ፣ ከሱስ መንገድ፣ ከመጠጥ መንገድ፣ ከስርቆት መንገድ፣ ከሰገናይነት መንገድ ተመልሰው በህይወት እንዲኖሩ ይፈልጋል አባታቸው እግዚአብሔር። በህይወት እንዲኖር ይፈልጋል አባታችን እግዚአብሔር ኃጢአተኛው ከመንገዱ ተመልሶ በህይወት ይኖር ዘንድ እንጂ ሞት ዘንድ አልፈቅድም። የኃጢአተኛው ሞቱን የማይፈልግ እግዚአብሔር አለ። የበደለኛ ሞትን የማይፈልግ እግዚአብሔር አለ። በጥፋት ውስጥ በርኩሰት ውስጥ ያለውን ሰው ሞቱን የማይፈልግ እግዚአብሔር አለ። ንስሐ እንዲገባ እንዲመለስ የሚፈልግ እግዚአብሔር አለ። ወደ እግዚአብሔር ዘወር እንዲል የሚፈልግ እግዚአብሔር አለ። ኃጢአተኛውን ፍለጋ የመጣው ጌታ ኃጢአተኛውን ፍለጋ የተገለጠው ጌታ፣ ኃጢአተኛውን ፍለጋ መስቀል ላይ የዋለው ጌታ፣ ኃጢአተኛውን ፍለጋ በቤተልሔም የተወለደው ጌታ፣ ኃጢአተኛውን ፍለጋ ወደ ግብጽ የተሰደደው ጌታ፣ ኃጢአተኛውን ፍለጋ እስከ ቤታችን ደጃፍ ደርስ መጥቶ እነሆ በደጅ ቆሜ አንኳኳለሁ የሚከፍትልኝ ቢኖር ወደ እርሱ ገባለሁ ከእርሱ ጋር እራት ትበላለሁ፣ እኔ ከእርሱ ጋር እኖራለሁ፣ እሱም ከኔ ጋር ይኖራል ያለ ጌታ፣ እሱ ውድቀታችንም ሞታችንም አይፈልግም። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ከኃጢአታችን ከበደላችን ከበደል መንገድ ከኃጢአት መንገድ ተለይተን ወይም ደግሞ ርቀን በህይወት መንገድ ሂደን በህይወትና ለዘላለም እንድንኖር አምላካችን እግዚአብሔር ይፈልጋል ማለት ነው። መጽሐፈ ኢዮብ ምዕራፍ 15 ቁጥር 16 ላይ እንዲህ የሚል ቃል ተጽፎ እናገኛለን። ኃጢአትን እንደ ውኃ የሚጠጣ ሰው ምንኛ ያንስ ይላል። ኃጢአትን እንደምን የሚጠጣ እንደ ውሃ የሚጠጣ ሰው አስቡ። የእግዚአብሔር ልጆች ውሃ በየቀኑ ያስፈልገናል። ውሃ በየሰዓቱ ያስፈልገናል። እንዲያም ሐኪሞቹ እንደሚሉት ውሃ አብዘታችሁ ጠጡ። ለምን ለጤናችሁ በጣም አስፈላጊ ነገር ነው ብላ ያስባሉ። ለራስ ምታ ብተሉት፣ ለኩላሊት በሉት፣ ለምን በሉት፣ ለሁሉም ነገር ምን ያስፈልጋል? ውሃ ያስፈልጋል። በነገራችን ላይ ራሱ ሰውነታችን 75 ፐርሰንቱ ውሃ ነው። ዓለምም ልክ 75 ፐርሰንቱ ውሃ ነው። ስለዚህ ውሃ በጣም አስፈላጊ ነገር ነው። ሰዎች ልክ አስፈላጊ እንደሆነው ውሃ ለመጠጥ ውሃ ለልብስ ማጠቢያ፣ ለጽዳት፣ ለንጽህና ለአትክልት ለብዙ ነገሮች አስፈላጊ እንደሆነ ሁሉ ኃጢአትን አስፈላጊ አድርገው የሚያስቡ ሰዎች አሉ። ወገኖች፣ በምንም ተአምር ውሃን ኃጢአት ሊወዳደር አይችልም። በምንም ታምር ውሃን ኃጢአትን እንደ ውሃ ልንጠጣው አይገባም። ስለዚህ ብዙ ሰዎች ግን በኃጢአት ባህር ውስጥ የሚዋኙ ሰዎች አሉ። ብዙ ሰዎች በኃጢአት ባህር ውስጥ የሚኖሩ ሰዎች አሉ። ብዙ ሰዎች በኃጢአት ባህር ውስጥ የሰጠሙ ሰዎች አሉ። ከዛ መውጣት እንዳለብን ግን የእግዚአብሔር ቃል ይነግረናል። አንዳንድ ሰዎች ነው የሚለን እኮ እግዚአብሔር ቃል የሚነግረን ኃጢአትን እንደ ውሃ ጠጧት። ውሃን በፍቅር ጠምቶ እንደምንጠጣ ሁሉ ኃጢአትን በፍቅር የሚጠጡ ሰዎች አሉ። በደልን በፍቅር የሚጠጡ ሰዎች አሉ። ይሄ ተገቢ አይደለም። እግዚአብሔር አይከብርበትም። እግዚአብሔር አይወደውም። እግዚአብሔር ከማይወዳቸው ነገሮች ቢኖር ኃጢአት ነው በደል ነው። ኃጢአተኛውን ይወዳል። ኃጢአት እንግዲህ ይጠላል እግዚአብሔር። ስለዚህ በኃጢአት ውስጥ የምትኖሩ በበደል ውስጥ የምትኖሩ ተመለሱ ያለ እግዚአብሔር ቃል ይነግረናል። እንዴት ኃጢአት እንደውሃ ሰው ሊጠጣ ይችላል? የረከሰውን የቆሸሸውን፣ የከፋውን፣ የከረፋውን፣ እግዚአብሔር የማይከብርበትን፣ የማይወድበትን፣ አዳም ከገግነት የወጣበትን፣ ከእግዚአብሔር ጋር የተጣላበትን፣ ከዲያብሎስ ጋር የተቆራኘበትን ኃጢአት እንደ ውሃ እንዴት እንጠጣለን? እግዚአብሔር አምላካችን ማስተዋል ሁላችንም ይስጠን እና እንደዚህ የሚያደርግ ሰው ይላል ምንኛ ያንስ፣ ከጽድቅ ያነሰ፣ ከበረከቱ ያነሰ፣ ከቅድስና ያነሰ፣ ከበጎነት ያነሰ፣ ከመልካምነት ያነሰ፣ ከሰውነትም ያነሰ ከሰውነት የሚያነስ እያችሁ ሰው እንደ ሰው ካሰበ ኃጢአት አይሰራም። ሰው ሰውነቱ ሙሉ ከሆነ ኃጢአት አይሰራም። ኃጢአት የምንሰራው ከሰውነት ስናንስ ነው። እንስሳዊ ባህሪ በእኛ ላይ ሲነግስ ነው። እንስሳዊ ባህሪ በእኛ ላይ ሲሰለጥን ነው። ሰው ክቡር ፍጥረት ሆኖ ሳለ ሰብስን ዘክብሩ ቦቱ እያይመራ ሰው ክቡር ፍጥረት ነው። አክብሮ እግዚአብሔር ፈጥሮታል። ነገር ግን እያይመራ ወከሆነ ከመን እንስሳ እንደ እንስሳት ሆነ። ወተመሰለሙ በግብሩ በስራው እንስሳት መሰላቸው። እንስሳት ዘመድ አይሉም፣ እህት ወንድም አይሉም፣ ኃጢአት ነው ብለው አያስቡም የሚያደርጉት ነገር ሁሉ። እኛም ሰዎች በለባዊት ነባቤት ህያዊት ነፍሳችንን ስራዋ እንዳልሰራ ካደረግን የስጋ ፍላጎት፣ የስጋ ምኞት፣ የስጋ አምሮት እንዲነገስ ካደረግን እንስሳዊ ባህሪ በኛ ላይ ይሰለጥናል። ይህ እንስሳዊ ባህርያችን ከሰለጠነ ደግሞ ኃጢአት ያሰራናል ማለት ነውና በኃጢአትና በምድር ውስጥ እንዳንኖር አምላካችን እግዚአብሔር ይጠብቀን። ምንኛ ያንስ ኃጢአት እንደውሃ የሚጠጣት ሰው ምንኛ ያንስ ያለን ለዚህ ነው እና ኃጢአት እንደውሃ ጠጥተን ከሰውነትም ከቅዱስ እንዳም እንዳናንስ በእግዚአብሔር በቸርነቱ ይጠብቃል። ሌላው በዚህ በትንቢተ ሕዝቅኤል ምዕራፍ ትንቢተ ሕዝቅኤል ምዕራፍ 8 ቁጥር ያየነው ነገር አለ የእስራኤል ቤት ወተመለሱ የሚለው በህይወት እንድንኖር እግዚአብሔር ይጋብዘናል። ከሞት ህይወት ይሻላል። ከሞት ምን ይሻላል? ህይወት ይሻላል። ያውም የዘላለም ህይወት ከእግዚአብሔር ጋር የመኖር ህይወት ለዘላለም የመኖር ህይወት በደስታ ላይ የመኖር ህይወት ስለሆነ እግዚአብሔር ቃል በህይወት ኑሩ እያለ ይጋብዘናል ማለት ነው። ከኃጢአት መራቅ በህይወት መኖር ነው። ከበደል መራቅ በህይወት መኖር ነው። ከክፋት መራቅ በህይወት መኖር ነው። ከዚህ ዓለም ረኩሰት ራስን መጠበቅ በህይወት መኖር ነው። ያውም ከክርስቶስ ጋር ማለት ነው እና መጽሐፈ ኢዮብ ምዕራፍ 11 ቁጥር 14 ላይ በድንኳን ኃጢአት አይኑር ይላል። በድንኳን ኃጢአት አይኑር፣ በህይወቱ ኃጢአት አይኑር። በቤቱ ኃጢአት አይኖር በኑሮ ኃጢአት አይኖር በዘመኑ ኃጢአት አይኖር የኃጢአት ድንኳን ሊኖረን አይገባም የበደል ድንኳን ሊኖረን አይገባም የክፋት ድንኳን ሊኖረን አይገባም ክፋትን ምቀኝነትን ተንኮሎን ሁሉ የምናሴርበት ድንኳን ሊኖረን አይገባም ሊኖረን እንኳን የሚገባው ምንድነው ካላችሁኝ ሊኖረንማ የሚገባው የጽድቅ ድንኳን ነዋ የምስጋና ድንኳን ነዋ ምስጋናችን በድንኳናችን የሞላ ድንኳናችን በምስጋና የተሞላ በውዳሴ የተሞላ በበረከት የተሞላ እንዲህ ከሆነስ እንደ አብርሃም ስላሴ በቤታችን በድንኳናችን ሁሉ ይገባሉ። በቤታችን ይገባሉ። ቤታችን ይባረካል፣ ኑሯችን ይባረካል፣ ህይወታችን ይባረካል፣ ስራችን ይባረካል፣ ክርስትናችን ይባረካል፣ እምነታችን ይባረካል። በቅድስና ህይወት ውስጥ መኖር እንችላለን ማለት ነው እና በድንኳን ኃጢአት አይኑር በማለት የሚናገረው ይህን በተመለከተ ነው። መዝሙረ ዳዊት መዝሙር 18 ቁጥር 13 ላይ የድፍረት ኃጢአት እንዳይገዛይ ጠብቀይ፣ ያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ ይላል ነብይ እግዚአብሔር ልበ አምላክ ቅዱስ ዳዊት። የድፍረት ኃጢአት እንዳይገዛይ ጠብቀይ። ብዙዎቻችን የድፍረት ኃጢአት ገዝቶናል አይደለም? እንዲህ የድፍረት ኃጢአት ኃጢአትን የተለማመድን ሰዎች ብዙ ነን። በድልን የተለማመድን ሰዎች ብዙ ነን። ዝሙትን የተለማመድን ሰዎች ብዙ ነን። ሱስን የተለማመድን ሰዎች መጠጥን፣ ስካርን የተለማመድን ሰዎች ብዙ ነን ውሸትን ሐሜትን የተለማመድን ሰዎች ብዙ ነን። ክፋትን የተለማመድን ሰዎች ብዙ ነን። በኃጢአትን በክፋት ውስጥ የሚኖር ሰዎች ብዙ ነን። ኃጢአትን ስለተለማመድ ነው ጽድቅ የመሰለን ሰዎች ብዙ ነን። መልካም የመሰለን ሰዎች ብዙ ነን። በጎል የመሰለን ሰዎች ብዙ ነን። አንዳንዶች በኃጢአት ማማ ላይ ስለተቀመጡ በራሱ ተረጋግተው ኃጢአት እንደ ጽድቅ ወጥረው የሚኖሩ ሰዎች ብዙ ናቸው። ንስሐ ግቡ ምትሏቸው እንኳን አይሰሙም። እኔ ምን አድጌ ይላሉ። እኔ ምን ሰርቼ ይላሉ። እራሳቸውን በንጽህና በቀደስና በሚኖር ሰው መስረው የሚቀመጡ ሰዎች አሉ። እግዚአብሔር አምላካችን ከኃጢአት ማማ አውርዶ ወደ ጽድቁ ማማ እንዲያወጣን ፈቃዱ ይሁንልን እና የድፍረት ኃጢአት እንዳይገዛን። ብዙዎቻችን የድፍረት ኃጢአት ገዝቶናል። እውነት ለመናገር የድፍረት ኃጢአት በየቀኑ ሰው የማያማ ማን አለ? በየቀኑ የማይዋሽ ማን አለ? በየቀኑ የእግዚአብሔር ስም በከምት የማይጠራ ማን አለ? በየቀኑ በሐሰት የማይምል ማን አለ? በየቀኑ የማይመኝ ማን አለ? ይህ ሁሉ ምንድን ነው ካላችሁኝ፣ ወገኖቼ ምንም አይደለም። የኃጢአት ድፍረት ነው ስሙ። በድፍረት እንናገረው የኃጢአት ድፍረት ነው። ብዙዎቻችንን የኃጢአት ድፍረት ገዝቶናልና ከዚህ ከኃጢአት ድፍረት እንዲያወጣን አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። እናም በዚህ በትንቢተ ኢሳያስ ምዕራፍ 43 ቁጥር 24 ላይ በኃጢአት አስቸገርከኝ በበደልም አደከምከኝ ይላል። በኃጢአት ምናልከኝ አስቸገርከኝ በበደልህ ደግሞ አደከምከኝ ነው የሚለው እውነት እኮ ነው። እግዚአብሔር ስንድቀን አስቸገር ነው። አምላካችን ስንድቀን አስቸገር ነው። ተመለሱ ብሎን ሳል ባለመመለስ፣ ተው ብሎን ባለመተዋችን፣ በዝቃ ጊጡ ብሎን ወደ ዝቃ ባለመመለሳችን እግዚአብሔርን አሳዘነነዋል፣ አስከፍተነዋል። ከኔ በቀር ሌላ አምላክ አይኖርህ እያለን ጠዋት ቤተ ክርስቲያን ከሰዓት ደግሞ ጠንቋይ ቤት፣ ጠዋት ቤተ ክርስቲያን ከሰዓት ደግሞ ጣዖት ቤት ወገኖቼ ከአንገታችን በላይ ታቦት ከአንገታችን በታች ደግሞ ጣዖት የሆኑ ሰዎች በጣም ብዙ ነ ግን፣ ሐዋርያው ቅዱስ ጳውሎስ ይነግረናል። ታቦትና ጣዖት አንድ ላይ አይሄድም። ጨለማና ብርሃን አንድ ላይ አይሄድም። ክርስቶስና ቤልሆን ህብረት የላቸውም። ክርስትና ራሱን የቻለ ሕይወት ነው። የቅድስና ሕይወት፣ የበረከት ሕይወት፣ የምስጋና ሕይወት፣ መንፈሳዊ ሕይወት፣ እግዚአብሔርን የመታዘዝ ሕይወት፣ እግዚአብሔር የማገልገል ሕይወት ነው። ቅድ ክርስትና ከዚህ ተለይተ የምኖር ከሆነ ግን እግዚአብሔርን በእውነት አሳዘነነዋል አምላካችንን አስከፍተነዋል ማለት ነው። አምላካችን እግዚአብሔር እንዳናሳዝን የሚያስከፋም ስራ እንዳንሰራ በቸርነቱ ይጠብቀን። በበደልም ማለት ከምክ የምለው ስንት ቀን በደል ነው። እግዚአብሔር ስንት ቀን ታገሰን። በኃጢአት በበደል ውስጥ እየኖር ስንት ቀን ታገሰን። የሚያስቀስፍ ስራ ሰርተን እግዚአብሔር ግን ታግሶ አሳልፎናል። የመጀመሪያው ቀን ኃጢአትን ፈራ ተባ እያለን ሰራ ነው። እንዳንጠፋ እንዳንቀሰፍ ብለን ቸር ስለሆነ ግን ዝም አለን እግዚአብሔር በሁለተኛው ደግሞ ሄድን፣ በሶስተኛውም ደገም ነው እግዚአብሔር ስለታገሰን። ግን እንደሌለ ቆጠር ነው አይ፣ በኃጢአታችን እንደተስማማም ቆጠር ነው። እግዚአብሔር ኃጢአትን ቆጥሮልህ አይደለም ወዳጄ፣ በደልን ቆጥሮልህ አይደለም። ከስራ ከክፉ ስራ ጋር ተስማምቶም አይደለም። ትመለስ እንደሆነ እድሜ ሰጥቶህ እንጂ ጊዜ ሰጥቶህ እንጂ የመመለስ ከእግዚአብሔር ጋር የመኖር የነሳ ጊዜ ነው የሰጠህ እንጂ በስራ ተስማምቶ አይደለም። በስራችን ተስማምቶ አይደለም። በእውነት ከኃጢአት ከበደሉ ተለይተን በበጎነትና በጽድቅ ማግኘት እንድንኖር አምላካችን እግዚአብሔር በቸርነቱ ይርዳል። ትንቢተ ሆሴዕ ምዕራፍ 14 ቁጥር 1 ላይ እንዲህ ይለናል፣ እስራኤል ሆይ በኃጢአትህ ወድቀሃልና ወደ አምላክ ወደ እግዚአብሔር ተመለስ ነው የሚለህ። በምን ወድቃል ነው የሚለው? በኃጢአት ወድቃል፣ በበደልህ ወድቃል፣ በርኩሰትህ ወድቃል፣ በዝሙት ወድቃል፣ ጣዖት በማምለክ ወድቃል፣ ጠንቋይ ቤት በመሄድ ወድቃል፣ እግዚአብሔርን በመርሳት ወድቃል፣ ከእግዚአብሔር በመለየት ወድቃል። አያችሁ የወደቅንበት ኃጢአት ብዛቱ። እስኪ አንድ ቀን ቁጭ ብለን ራሳችንን እንጠይቅ። እግዚአብሔር ስንት ቀን ይቀራለን? እግዚአብሔር ስንት ጊዜ ይቀራለን? በኃጢአት ያልወደቅንበት ጊዜ አለ ወይ? በኃጢአት ያልበደልንበት ጊዜ አለ ወይ? ወይ በድርጊት እግዚአብሔር እንበደልነዋል ወይ በመናገር እግዚአብሔር እንበደልነዋል ወይ ደግሞ በማሰብ እግዚአብሔር እንበደልነዋል። በእነዚህ በሦስቱ ነገሮች እግዚአብሔር ያልበደልንበት ቀንና ጊዜ አለ ወይ? ወገኖች፣ ብዙ ቀን በድለናል፤ አምላካችን እግዚአብሔርንም አስከፍተነዋል። እና ምን አለ አምላካችን እግዚአብሔር በድለኛል በምን በኃጢአትህ በወድ በኃጢአት ወድቃህላ ወደ አምላክ ወደ እግዚአብሔር ተመለስ ነው የሚለው እግዚአብሔር ወድቃህልና አልፈልግም አይለንም ሰው እንደዚህ ነው በመስፈርት ይቀርባል በመስፈርት ይወዳል በመስፈርት ይርቃል ጤናን አይቶ ኑሮን አይቶ ስራን አይቶ ጠመልክን አይቶ ዘርን አይቶ ቋንቋን አይቶ ሃይማኖትን አይቶ ነገድን አይቶ እነዚህ ነገሮችን መስፈርት አድርጎ ይቀርባል እግዚአብሔር ግን በእነዚህ ሁሉ መስፈርት አይደለም የሚቀርበን። በሰውነታችን ፈጣሪያችን ነዋ፣ እኛ ልጆቹ ነና፣ ፍጠረን ሳንለው ፈጥሮናላ። ስለዚህ ብንወድቅ እንኳን እንድንነሳ፣ ብንጠፋ እንኳን እንድንመለስ ይፈልጋል። ብንበተን እንኳን እንድንሰበሰብ ይፈልጋል። እግዚአብሔር ኃጢአት የበተነውን ጽድቅ እንዲሰበስበው እግዚአብሔር ይፈልግ። እግዚአብሔር የሚፈልገው ይህን ነው። ተመለሱ የሚለውን የተበተኑት እንዲሰበሰቡ የወደቁት እንዲነሱ የቆሸሹት እንዲነጹ እንዲቀደሱ ላይ የሚፈልግ እግዚአብሔር ዛሬም ድምፁን ያሰማናል ምን እያለ ተመለሱና በህይወት ኑሩ እያለ ማለት ነው ስለዚህ አምላካችን አባታችን እግዚአብሔር በነቢያቱ አንደበት በነቢያቱ አብ እንዲህ ብሎ ተናግሯል ተናግረዋል ተመለሱና በህይወት ኑሩ ከኃጢአት በበደል በርኩሰት ውስጥ ያላችሁ ሰዎች ሁሉ ኃጢአት ይቅርባችሁ በደል ይቅርባችሁ ከእግዚአብሔር መንግስት በአፍ ያደርጋቸዋል፣ ከቅዱሳኑም ህብረት ይለያቸዋል፣ ከመንግስት የሰማያት በውጭም ያደርጋቸዋል። ስለዚህ ከቅዱሳን ጋር እንድትቆሙ ወደ መንግስት የሰማያት እንድትገቡ ከእኔ ጋራም እንድትኖሩ ከፈለጋችሁ ከኃጢአታቸው ከበደላቸው ተመልሳችሁ በህይወት ትኖሩ ዘንድ ንስሐ ግቡ ይለናል እግዚአብሔር አምላካችን። የንስሐ ፍሬ እንድናፈራ በቸርነቱ ይርዳን። ወስብሐት ለእግዚአብሔር፣ አሜን።